ዓለምን ያስደመመው የኢብራሂም ትራኦሬ ታምራዊ ፕሮጀክት ዜጎቿን በሙሉ የቤት ባለቤት የሚያደርገው የቡርኪናፋሶ እቅድ። ከመሐመድ ጋዳፊ ቀጥሎ ለዜጎቹ ቤት በነጻ የሚያሟላው አፍሪካዊ መሪ ከወደ ቡርኪናፋሶ ብቅ ብለዋል ቢባል ማጋናን አይሆንም። ድንቅ ሰው ያለማችን ወጣት መሪ በሚለው ይታወቃል። ከዚህም በላይ በአገሬው ዜቤ አነጋገር የልጅ አዋቂ የሚባሉት አይነት ሰዎችን ባህሪ የተላበሰ ነው። አስተሳሰቡ እንደ ወጣትነቱ የፈጠነ ሳይሆን ተከን ያለና ነገሮችን በጥልቅ አላፊነት ጠንቅቆ የሚረዳ የሰዎችን ሀሳብ ማዳመጥ የሚያስቀድም ክስተት እንደሆነም ይናገራል። ብዙውን ጊዜ ቢሮ የመቀመጡ ነገር እንደማይሆንለት የሚናገር ሲሆን ይልቁን ዝነኛ ሽጉጡን ከወገቡ ላይ ሸከፍ አድርጎ እየተንቀሳቀሰ የሀገሩን የስራ እንቅስቃሴ በመጎብኘትና በማበረታታት ማሳለፍን ያዘወትራል። መቼም አሁን ስለማን እያወራው እንደሆነ ግልጽ ነው። አፍሪካ ጀግና አምጣ መውለድ ታቅበታለች ያስባለው ኢብራሂም ትራኦሬ አንዴ የአገሩን የጦር ሰፈር፣ ሌላ ጊዜ ደግሞ የግንባታ ቦታዎችን፣ ከዛም አለፍ ሲል የአገሩን ህዝብ አኗኗር ሁኔታ ዝቅ ብሎ ከማህበረሰቡ ጋር በመወያየት ያሳልፋል። ይህም የኢብራሂም ትራኦሬ ወደ ስልጣን ከመጣ በኋላ ቡርኪና ፋሶ አዲስ አውሮፕላን ማረፊያ፣ አዲስ መንገድ፣ አዲስ የግብርና ማሽነሪዎች ባለቤት ለመሆን በቅታለች። ከዚህም በላይ ደግሞ ለፍጻሜ ያብቃል የሚያሰኙ ስምንት ግዙፍ የተባሉ ሜጋ ፕሮጀክትን ነድፎ ወደ ስራ ገብተዋል። እኛም በዛሬው ጥንክራችን ታምራዊ የተባለውን የቡርኪና ፋሶ የእድገት ግስጋሴና የትራኦሬን የአመራር ቁርጠኝነት ልንዳስስ ወድናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያለን ወደ መረጃው እናሻግራችሁ፣ አብራችሁን ዝለቁ። ቡርኪና ፋሶ በአንድ ወቅት በኢኮኖሚ ጤና የምትሰቃይ በምግብ ዋስትና እጦትና በመሠረተ ልማት ውስንነት የምትገለጽ ሀገር የነበረች ሲሆን ዛሬ ላይ በአስደናቂ የለውጥ ደረጃ ላይ ትገኛለች። ከምንም በላይ ደግሞ ወደብ አልባ አገር መሆኗ በእንቅርት ላይ ጆሮ ደግፍ ይሉት ነገር ከባድ፣ በኢኮኖሚ ማቅ ውስጥ ሰጥማ ከራርማለች። አሁን ግን ያ ሁሉ ታሪክ እየተለወጠ መጥተዋል። ቡርኪናፋሶ ከታሪክ ሰሪው መሪ ኢብራሂም ትራኦሬ ጋር አሁን ሌላ ዓለም ውስጥ ናት። የኢብራሂም ትራኦሬ አስተዳደር የአገሪቱን አጠቃላይ ሁኔታ የሚቀይር ስምንት ግዙፍ ፕሮጀክቶችን ጀምሮ ወደ ስራ ገብተዋል። ይህን የወጣቱን ግስጋሴ የተመለከቱት የዓለም መሪዎች ደግሞ እጃቸውን በአፋቸው ጭኖ ተደምመውበታል። እነዚህ ግዙፍ ፕሮጀክቶች ሀገሪቱን ወደ ኢንዱስትሪ ዞን ለማስፈንጠርና ያላትን ያልተነካ እምቀቅም በራስ ጥረት ለመጠቀም የተነደፉ ናቸው። ብቻ ቡርኪና ፋሶ በዚህ አሁን በያዘችው ግስጋሴ ከቀጠለች ከጥቂት ዓመታት በኋላ አፍሪካዊ ቻይና የማትሆንበት ምንም አይነት ምክንያት የለም። ፕሮጀክቶቹ የቡርኪና ፋሶን ግብርናና ኢነርጂ መሰረተ ልማት የሚያሻሽሉ ብቻ ሳይሆኑ በጣም ተወዳዳሪ የሚያደርጉት ናቸው። ለበርካታ አስርት ዓመታት ቡርኪና ፋሶ ስንዴና ዱቄት የመሳሰሉ የምግብ ፍጆታዎችን ከውጭ ታስገባ የነበረ ሲሆን ይህም ለዓለም አቀፍ የዋጋ ንረት ተጋላጭ አድርጓት ቆይተዋል። ነገር ግን ዛሬ ያንን የጥገኝነት ዘመን ወደ ተረት የቀየረ ግዙፍ ፕሮጀክት ተተክለዋል። ይህ በያዝነው 25 የተከፈተው ኤምቱኤስ የተሰኘው የዱቄት ማምረቻ ውፍጮ ከ24 ሚሊዮን ዶላር በላይ የፈጀ ዘመናዊ ተቋም ሲሆን በቀን 220 ቶን ዱቄት በማቀነባበር አገሪቱ ከውጭ በሚገቡ ምርቶች ላይ ያላትን ጥገኛ በእጁ ይቀርፋል ተብሎ ይጠበቃል። ኤምቱኤስ ከማምረት አቅም ባሻገር የሀገር ውስጥ ግብርናን ከሀገር አቀፍ የምግብ ምርት ጋር ለማዋሃድ ታስቦ የተነደፈ የቡርኪናፋሶ ቁልፍ ስትራቴጂ ነው። ይህ ግዙፍ ፕሮጀክት ለ300 ቡርኪናፋሶውያን ቋሚና እስከ አስር ሺህ ለሚሆኑት ደግሞ ጊዜያዊ የሥራ ዕድሎችንም ይዞ መጥቷል። በሺዎች ለሚቆጠሩ ቤተሰቦች ደግሞ አስተማማኝ የምግብ ፍጆታ በማቅረብ ኢኮኖሚያዊ ማረጋጋትን ይፈጥራል። ይህም ቡርኪና ፋሶ በአገር ውስጥ የሚመረቱ የእህል ዘሮችን የዱቄት ማቀነባበሪያ ላይ ኢንቨስት በማድረግ ለምግብ ሉዓላዊነት ወሳኝ እርምጃ እየወሰደች ነው ተብሎላታል። ይህ ጅምር ደግሞ ዋና ዋና ምግቦችን ለአካባቢው ህዝብ በተመጣጣኝ ዋጋ እንዲያገኝ ከማድረግ ባለፈ ግብርናውን ኢኮኖሚ በከፍተኛ ደረጃ ያሳድጋል። በዚህም አርሶ አደሮች ምርታቸውን በተሻለ ዋጋ መሸጥ ችለዋል። በክራይ ወደብ ከውጭ የሚገቡት የምግብ ፍጆታዎችም በሀገር ውስጥ ገበያዎች ቀርቦ ዜጎች በሀገር ውስጥ የተመረተ ትኩስ ዱቄት እየተጠቀሙ ይገኛሉ። በእርግጥ የቡርኪና ፋሶ ኢኮኖሚ የጀርባ አጥንት የሆነው ግብርና ዛሬ ፊቱን ወደ ኢንዱስትሪ ከማዞር በፊት ብዙ ተግዳሮቶችን አስ አስተናግደዋል። ለማሳያ ያህል ቲማቲም እናንሳ። ከቡርኪና ፋሶ በዓመት 290 ቶን ቲማቲም የምታመርት ቢሆንም ውጤታማ በሆነ ሁኔታ ለገባ የሚቀርበው ጥቂቱ ብቻ ነበር። ቲማቲም በባህሪው ብዙ ቀን መቆየት ስለማይችል አብዛኛው ምርት በስብሶ ይጣላል። አሊያም ደግሞ የቡርኪና ፋሶ ጎረቤት አገራት እባካችሁ ተብሎ ተለምኖ በአራጅ ዋጋ እንዲገዙት ይደረጋል። ታዲያ አሁን የኢብራሂም ትራኦሬ አስተዳደር ይሄን ብክነት መ ቅረፍ በሚል ነው አስደናቂ የግብርና ማቀነባበሪያ ፕሮጀክት እየገነባ የሚገኘው። ፕሮጀክቱ ደግሞ ከታቀደለት ጊዜ 46% ቀድሞ ተጠናቋል። ይህም ፋብሪካ ለፍጻሜ ስበቃ አጠቃላይ የግብርናውን ዘርፍ ታሪክ ይቀይራል ተብሎ ይጠበቃል። ይህ 89 ሚሊዮን ዶላር የሚያወጣ ተቋም በሰዓት አምስት ቶን ቲማቲም ለማምረት ተዘጋጅተዋል። ይህም ቡርኪና ፋሶ ከውጭ በምታዝገባቸው ምርቶች ላይ ያላትን ጥገኝነት በእጅጉ ይቀርፋል። ለአካባቢው ገበሬዎች ደግሞ የተረጋጋ የገበያ ዋስትና ከመስጠት ባለፈ ምርታቸውን በፈለጉ ሰዓት ያለምንም እንከን እንዲሸጡ ያስችላቸዋል። ይህ የትማትማ ቀን ቢያበራ ፕሮጀክት በመጀመሪያው የስራ ዘመን 11.2 ሚሊዮን ዶላር ገቢ ያስገኛል ተብሎ የታቀደ ሲሆን ይህም የቡርኪና ፋሶ የአገር ውስጥ ምርት በከፍተኛ ደረጃ ለማሳደግ የራሱ አስተዋጽኦ ይኖረዋል። ሌላው የኢብራሂም ትራኦሬ የትኩረት አቅጣጫ የሆነው ወትሮ ባህላኖቹ ሲመዘበር የነበረው የወርቅ ሀብት ማዕድን ነው። ቡርኪናፋሶ ከአፍሪካ ቀዳሚ የወርቅ ክምችት የሚገኝባት ሀገር ስትሆን ነገር ግን እንዳለመታደል ሆኖ ይህ ውድ ሀብቷን በባህላን አገሮች በግፍ ሲበዘበዝ ኖረዋል። ታዲያ የኢብራሂም ትራኦሬ አዲሱ ብሔራዊ የወርቅ ማጣሪያ ፋብሪካ ይህን የኃያላኖቹን ረጅም እጅ የሚቆርጥ ሆኖ ብቅ ብለዋል። ይህ ፕሮጀክት የቡርኪናፋሶን የአካባቢ ኢኮኖሚ ለማሳደግ፣ ለዜጎቿ የስራ እድል ለመፍጠር፣ በሀገሪቱ ውስጥ ተጨማሪ ሀብትን ለማስጠበቅ ያለመ ነው። ይህ ተቋም ወደ ስራ ከገባ በኋላ በቀን እስከ 400 ኪሎ ግራም ወርቅ በማጣራት በቢሊዮኖች የሚቆጠር ዶላር ለሀገሪቱ ገቢ ያመጣል። ከዚህም በላይ ደግሞ መቶ ለሚሆኑ ዜጎቿ ቀጥተኛ የስራ እድል የሚፈጥር ሲሆን አምስት ሺህ ለሚሆኑት ደግሞ ቀጥተኛ ያልሆነ የስራ እድል ይፈጥራል። ቡርኪና ፋሶ ዜጎቿ አስገራሚ የእጅ ጥበብ ስራ ባለሙያዎች መሆናቸው ደግሞ በዚህ የወርቅ ኢንዱስትሪ ውስጥ ወደፊት ታምር ሊሰሩ ችላሉ ተብሎ በዚህም ለአመታት በህገወጥ ኮንትሮባንድስቶች እና ቱጃሮች ሲዘወር የነበረው የወርቅ ሀብት አሁን ለምስኪኑ የአገሪቱ ዜጎችም መልካም እድል ይዞ ከች ብሎላቸዋል። ይህ ጅማሮ ቡርኪናፋሶ ወርቅን በጥሬ ዕቃ ከመሸጥ ባሻገር አስደናቂ የሀገሪቱ የጥበብ አሻራዎች ተጠቅማ በወርቅ የተሰሩ የተለያዩ ምርቶች በውድ ዋጋ ለመቸብቸብ ያስችላታል። ሌላው የኢብራሂም ትራኦሬ ትኩረት ቡርኪናፋሶን ወደ ዲጂታል ዘመን ማምጣት ነው። በዚህ ረገድ የኢብራሂም ትራኦሬ መንግስት ስማርት ቡርኪናፋሶ የተሰኘው ስማርት ቡርኪና የተሰኘው 800 ኪሎ ሜትር ርዝመት ያለው የፋይበር ሆፕ ኦፕቲክስ ኔትወርክ በመዘርጋት ዋና ዋና ከተሞችን እና የገጠር ማህበረሰቦችን አገናኝተዋል። ይህ ጅምር ደግሞ የበይነ መረብ ተደራሽነትን በማስፋት አስተማማኝ መንግስታዊና የግል ተቋማትን በየትኛውም የአገሪቱ ጫፍ ለመዘርጋት ያለመ ነው። ከዚህ በተጨማሪ ቡርኪና ፋሶ ለውጭ ኢንቨስትመንቶች በሯን ክፍት አድርጋ በተለይም በቴክኖሎጂ የተደገፈ ኢንዱስትሪዎችን ባለሀብቶች ኢንቨስት እንዲያደርጉ ታበረታታለች። ታዲያ የዚህ ሁሉ ጥረት ተደማምሮ ታይቶ የማይታወቅ እድገትን በማሳየት ሀገሪቱን ወደፊት ያራምዳሉ። ቡርኪናፋሶ ለአመታት በኃይል አቅርቦት ስትሰቃይ የቆየችና በተደጋጋሚ የመብራት መጥፋት ችግር ሰለባ ሆና ዘልቃለች። ታዲያ ይህን ችግር ለመቅረፍ የኢብራሂም ትራኦሬ መንግስት በፀሐይና በሃይድሮ ኤሌክትሪክ ላይ ያተኮረ ትልቅ የታዳሽ ኃይል ፕሮጀክት ጀምረዋል። በዚህም ረገድ የተትረፈረፈ የፀሐይ ብርሃኗን በመጠቀም ቡርኪናፋሶ የኤሌክትሪክ ወጪን በመቀነስ ለኢንዱስትሪዎች እና ነዋሪዎቿ የተረጋጋ የአይል አቅርቦትን ለማረጋገጥ እየሰራች ትገኛለች። ይህ ወደ ታዳሽ ኃይል የሚያደርገው ሽግግር ደግሞ ቡርኪናፋሶ ራሷን ከተፈጥሮ ጋር አስማምታ ለማደግ ያላትን ቁርጠኝነት ያንጸባረቀ ነው ተብሎላታል። ታዳ ይህንን የታዳሽ ኃይል በመጠቀም ቡርኪና ፋሶ በዘመናዊ ሆስፒታሎች እና በመላ አገሪቱ በተሻሻሉ የጤና አጠባበቅ ማዕከላት ላይ ከፍተኛ ኢንቨስት በማድረግ ላይ ትገኛለች። እነዚህ አዳዲስ ፋሲሊቲዎችም የታካሚዎችን ሞት መጠን ለመቀነስ እና ጥራት ያለው እንክብካቤ ተደራሽነትን ለማሻሻል የላቀ የሕክምና አገልግሎት ይሰጣሉ። በዚህም ቡርኪናፋሶ የጤና አጠባበቅ መሰረት ልማቶችን በማስፋፋት ጤናማና የበለጠ አምራች ማህበረሰብ እንዲኖር መሰረት በመጣል ላይ እየተጋጅ ትገኛለች። ከዚህ በተጨማሪ ሌላውና ድፍን ዓለምን አጃይብ ያሰኘው የኢብራሂም ትራኦሬ ሜጋ ፕሮጀክት ነዋሪዎችን የቤት ተጠቃሚ ለማድረግ ያለመው ፕሮጀክት ነው። ይህ ሁሉን አቀፍ ጅምር የአገሪቱን ከተሞች ገጽታ ለመለወጥና አንገብጋቢ የመኖሪያ ቤት ተግዳሮቶችን ለመፍታት ታልሞ እየተተገበረ ያለ ሌላኛው የአገሪቱ የእድገት ግስጋሴ አካል ነው። ኢብራሂም ትራኦሬ በዚህ ፕሮጀክት አምሳ ሺህ አዳዲስ የመኖሪያ ቤቶች ለመገንባት ቆርጦ ተነስተዋል። ይህ በከፍተኛ የመሰረተ ልማት ማሻሻያዎች የታጀበው ፕሮጀክቱ ከመኖሪያ ቤት አልፎ ዘመናዊ የመንገድ ስርዓቶችን ያካተተ ነው። ይህ ለቡርኪና ፋሶ ዜጎች የበለጠ ምቹ የከተማ አካባቢዎችንም በመፍጠር ዘመናዊነትን ማላበስ የሚያስችል ተግባር ነው። በዚህ ተነሳሽነት አገሪቱ ከግብርናው መዘመን ባሻገር የከተማ ነዋሪዎቿን አፋጣኝ ፍላጎት በማሟላት የላቀ ኢኮኖሚያዊ ነፃነትን ለማስፈን እየሰራች ትገኛለች። ይህ ፕሮጀክት ከቡርኪና ፋሶ አልፎ ለሌሎችም የአፍሪካ ከተሞች ተምሳሌት መሆን የምችል ያለ አበዳሪ ተቋማት በራስ ጥረት ማደግን እንደሚቻል የሚያሳይ አዲስ የአገሪቱ የነፃነት ጮራ ፍንጣቂም ልባል ይችላል። ይህ የመኖራ አቅርቦት የማሟላት ጥረት በቡርኪናፋሶ የእድገት ጉዞ ውስጥ ትልቅ ምዕራፍ ሲሆን የአገሪቱ ኢኮኖሚያዊ መሰረት በማጠናከር ከተሞችን በአዲስ መልክ ለመቅረጽ ያለመ ቀጣይ ተግባር ነው። እዚህ ላይ የአገሪቱን መልክዓ ምድር ይቀርጻሉ ስለተባሉት ሌሎችም ግዙፍ የመሰረተ ልማት ፕሮጀክቶች አነጋጋሪ የ120 ሚሊዮን ዶላር ፕሮጀክት የሆነው የቦቦ ጊዜው የአይቮሪ ኮስት ድንበር አውራ ጎዳና 200 ኪሎ ሜትር የሚሸፍን ሲሆን ቡርኪናፋሶን ከዓለም አቀፍ ገበያዎች ጋር እያገናኘ ይገኛል። ቡርኪናፋሶ ከዚህ በተጨማሪ ዋይጎያ ዚቦ የተሰኘ የ748 ሚሊዮን ዶላር ግምት ያለው ሀገራዊ የመንገድ ዝርጋታ አስፋፍታለች። የምርምር ማዕከላትንም ቢሆንም በማዘመን ላይ ያለችው ቡርኪናፋሶ የቦቦ ጆላሱሱ ክልል ዩኒቨርሲቲ ሆስፒታል በቡርኪናፋሶ የህክምና አገልግሎት ታሪክ አዲስ ምዕራፍ የከፈተ ሆነዋል ይህ የጥበብ ፋሲሊቲ የአካባቢውን ነዋሪዎች ከማገልገል አልፎ የተለያዩ የምርምር ሙከራዎች እየተተገበሩበት ይገኛል። በጥቅሉ ፕሬዝዳንት ኢብራሂም ትራውሬ በሁለት ዓመት የስልጣን ዘመኑ ተአምራዊ የተባለ ለውጥ ማምጣት የቻለ ሲሆን በዚህም የቡርኪናፋሶ ጂዲፒ ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር እንዲያድግ አድርገዋል። ከዓለም አቀፍ ገንዘብ አበዳሪ አበዳሪና ድጋፍ ሰጪ ተቋማት ገንዘብ አልተበደረም፣ ድጋፍም ድጋፍም አላገኘም። የሚኒስትሮችንና የፓርላማ አባላትን ደሞዝ በ30 ፐርሰንት በመቀነስ የመንግስት ሰራተኞችን ደሞዝ በአምሳ ፐርሰንት ጨምረዋል። የቡርኪና ፋሶን የአገር ውስጥ ዕዳ ያለምንም ድጋፍ ከፍለዋል። በቡርኪና ፋሶ ውስጥ ለመጀመሪያ ጊዜ ሁለት የቲማቲም ማቀነባበሪያ ፋብሪካዎችን አቋቁመዋል። ከዚህም በላይ የሀገር ውስጥ መቀነባበሪያ አቅሞችን ለማሳደግ ዘመናዊ የወርቅ ማዕድን ማውጫ ፋብሪካ አስመርቀዋል። እሴት ያልተጨመረበት የቡርኪናፋሶ ወርቅ ወደ አውሮፓ እንዳይወጣ አድርገዋል። የቡርኪናፋሶ ሁለተኛ ግዙፍ የጥጥ ማቀነባበሪያ ፋብሪካን ከመገንባቱም በላይ የአርሶ አደሮችን የዕደ ጥበብ ስራ ለማበረታታት እና ለመርዳት ለመጀመሪያ ጊዜ ብሔራዊ የዕደ ጥበብ ጥጥ ማቀነባበሪያ ከፍተዋል። በዚህ ረገድ የብሪታንያ ህጋዊ ዊግና ጋውንን በአካባቢ ፍርድ ቤቶች እንዳይለበሱ በመከልከል የሀገሬ ሰው ባህላዊ የቡርኪናፋሶ ልብሶችን እንዲለብሱ አበረታተዋል። ምርትና ምርታማነትን ለማሳደግ እርሻ ላይ ለተሰማሩ አርሶ አደሮች ከአራት መቶ በላይ ትራክተሮችን 710 የውሃ ፓምፖች እና 714 ሞተር ሳይክሎችን በማከፋፈል ግብርናውን የማዘመን ስራ ሰርተዋል። በተጨማሪም የግብርና ምርት ከፍ ለማድረግ ምርጥ ዘርና ሌሎች የእርሻ ግብዓቶችን አቅርበዋል። የቡርኪና ፋሶን የቲማቲም ምርት ወደ ስልጣን ሲመጣ ከነበረበት 315 ሜትሪክ ቶን በ24 ወደ 360 ሜትሪክ ቶን አሳድገዋል። የሩዝ ምርት በ22 ከነበረበት 8 ሜትሪክ ቶን በ24 ወደ 326 ሜትሪክ ቶን አሳድጓል። የፈረንሳይ ሚዲያን በቡርኪናፋሶ አግደዋል። የፈረንሳይ ወታደሮችን ከቡርኪና ፋሶ አስወጥተዋል። መንግስታቸው አዳዲስ መንገዶችን በመገንባት ነባሮቹን በማስፋትና የጠጠር መንገዶችን ወደ አስፋልት ደረጃ እያሳደገ ነው። እኛም የቡርኪና ፋሶያውያንን ታምራዊ ለውጥ ከዚህም በላይ ለፍጻሜ እንዲያበቃላቸው እየተመኘን የዛሬውን ዝግ ድርጅታችንን በዚ ቋጨን። ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃን እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚህ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸውን መረጃዎች ይዘንላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።